ሰላም ሰላም የቻናል የቤተሰቦች ሰዎች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ ይብላችሁ የመጣው አማርኛ ቃል ማንበብ ለጀማሪዎች የሚሆን በጣም የሚያረዘመ በጣም ደግሞ አጭር ያልሆነ መካከለኛ ቃል ማንበብ ነው። ይህንን ከመጀመሪያ ጀምራችሁ እስከ መጨረሻ ድረስ በመከታተል ጀምራችሁ ሳታቋርጡ እስከ መጨረሻ ድረስ በመከታተል በማንበብ ቪዲዮ እስከሚያድርስ ብትከታተሉ አማርኛችሁን በደንብ አድርጎ ያጠናክርላችኋል ማለት ነው። እናንተ ቪዲዮውን ላይክ፣ አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ለጓደኞቻችሁ እንዲደርስ ሸር አርጉላቸው። ከዛ ቀን በቀን መለቀው ቪዲዮ ከእናንተ ጋር ይደርሳን እየገባችሁ አማርኛችሁን በደንብ አድርጋችሁ ታጠናክራላችሁ፣ ማንበብ ትችላላችሁ ማለት ነው። ስለዚህ ቪዲዮውን በደንብ አድርጋችሁ ተከታተሉ። ጀምሮ ማቋረጥ ጥሩ አይደለም፣ መጨረስ አሪፍ ነገር ነው። ስለዚህ አማርኛ በተለይ ጀማሪ የሆናችሁ ማንበብ ላይ ቃል ትንሽ ትንሽ የምትሞክሩ ተማሪዎች የምትሞክሩ ተማሪዎች በደንብ ይጠቅማችኋል። እናንተ በደንብ ይህን ቪዲዮ እስከ መጨረሻ ድረስ ተከታተሉ፣ አነብላችኋለሁ በውስጥ መስመር መማር የምትፈልጉ በቅርቡ ማጥናት። አማርኛ ማወቅ እንፈልጋለን የምትሉ ከዚህ ላይ ባስቀመጥነው ስልክ ደውሉልን በኤሞ በቴሌግራም በዋትስአፕ እናንተ በሚመቻችሁ ፕላትፎርም እናስጠናችኋለን በቶሎ አማርኛ ማንበብ ትችላላችሁ ማለት ነው ሃይበሩን በሉን እኛ እንመልሳለን ከዚያ ውጭ ኢትዮ ላይ የምንለቀውን ቪዲዮ በመከታተል አማርኛ ማንበብ ማወቅ ትችላላችሁ ቀጥታ ቪዲዮውን አብረን እንቆጥራለን መልካም ቆይታ ይሁንላችሁ እሺ ተመልሻለሁ። እሺ ከመጀመሪያው ጀምሬ አነባለሁ፣ እናንተ ተከታተሉ። አማርኛ ቃል ማንበብ ለጀማሪዎች የሚሆን ይላል ማለት ነው። ከዛ በጥቁርና በቀያሪ እየጽፍ ያለው ጥቁሩን ቀስ ብዬ አነባለሁ፣ አብራችሁ ከኔ ጋር ትቆጥራላችሁ። ደብተርና እስክሪፕቶ መያዛችሁ እንዳትረሱ፣ አብራችሁ ከኔ ጋር እየጻፋችሁና አብራችሁ ከኔ ጋር ማንበብ አለበ እንዲያካረጋችሁ ብቻ ምትለሙት እንጂ ሃይላይት ዝም ብላችሁ እንደዚህ ማየት ብቻ ወደ ተግባር ካልገባችሁ አማርኛ ማወቅ አትችሉም ማለት ነው። ግን አብራችሁ እስክሪብቶና ደብተር ይዛችሁ መጽሐፍ አብራችሁ ከኔ ጋር መቁጠራፋችሁ፣ እንደዚህ አብራችሁ ከኔ ጋር መጥራት ፊደሉ ሲሆን አማርኛ መቁጠር ማንበብ ትችላላችሁ ማለት ነው። የሚከብዳችሁን ፊደል ከኔ ጋር አብራችሁ ትቆጥራላችሁ። ቀላሉን ደግሞ በቀላል ማንበብ ስለምትችሉ ከኔ ጋር አብራችሁ ትቆጥራላችሁ። ቀጥታ እቆጥራለሁ። እሺ በመጀመሪያ የአ ፊደል ን ቅ ልፌ ፌ ፌ። አሁን እነዚህ ፊደሎች ላነባብ ትንሽ ከበድ ይላሉል ግን ከኔ ጋር አብራችሁ መቁጠር አ ፊደል እህነች ይነ ን የቀ ደግሞ ቅ ከዚያ ል ከዚያ ፌ ፌ እንቅልፌ ይል ፌ በጣም በጣም በጣም በፊደል የጣ አራተኛዋ የመ ስድስተኛዋ በጣም ብሎ መ ጥ ቷ ል መጥቷል። የተፊደል ች የቃላ ፊደል የምትባለው ናት፣ ወይ ደግሞ ውስብስብ ፊደል የምትባለ ስምንተኛ ላይ የምትገኘዋ ቷ የምትለዋ ፊደል ናት። ስለዚህ መጥቷል በአንድ ላይ ስናነበው ይ ሶስት ቃል ነው ብቻውን ብቻ ብቻውን ይሄ እንቅልፍ የሚለው በጣም እዚያ መጥቷል የሚለው በአንድ ላይ እንቅልፌ በጣም መጥተዋል በአንድ ላይ እንቅልፌ በጣም መጥቷል ብላችሁ ታነባላችሁ ማለት ነው። መጀመሪያ ግን ብቻ ብቻውን ነው የምታነቡ እስከ ስፔስ እስከተደረገበት እስከ ክፍተቱ ብቻ ብቻውን ታነቡና በአንድ ላይ ስትጨርሱ እንቅልፌ በጣም መጥቷል ብላችሁ ታነባላችሁ ማለት ነው። እሺ ቀጥሎ ደግሞ በጣም ይላል። በፊደል ጣ በጣም ኩራት ኩራት ሁና የረ አራተኛዋ ተ ስድስተኛ ባንድ ላይ ኩራት ይ ሰ ማ ኛ ል ይቺ ፊደል እንደ ደ አንዳንዴ የተወስሏት አላችሁ፣ ግን የ ደሳቶን የፊደል ስድስተኛ ናት። ይህ የምትለዋ ከዚያ ሰ ከዚያ ማ ከዚያ እኛ አዚያ ል ይሰማኛል በአንድ ላይ በጣም ይላል ኩራት ይሰማኛል። ለጨረሰው በጣም ኩራት ይሰማኛል። በጣም ኩራት ይሰማኛል ብላችሁ በአንድ ላይ ማንበብ። መጀመሪያ ግን በጣም ከዚያ ኩራት ከዚያ ይሰማኛል ብቻ ብቻውን ማለት ነው። በአንድ ላይ ስታነቡ ደግሞ በጣም ኩራት አያይዛችሁ ይሰማኛል፣ በጣም ኩራት ይሰማኛል ብላችሁ ታነባላችሁ ማለት ነው። እሺ ቀጥሎ የሆነ ብቻውን እዛ ነገር ናፊደል ግፊደል ር ነገር፣ ከዚያ እንመገብ፣ እንመገብ። መገብ ፊደል ስድስተኛ ናት። የንም ስድስተኛ፣ የመ መጀመሪያ፣ የገ መጀመሪያ፣ የበ ስድስተኛ ፊደሎች ናቸው። በአንድ ላይ እንመገብ ይላል። በአንድ ላይ ሲነበብ የሆነ ነገር እንመገብ እንመገብ በአንድ ላይ የሆነ ነገር እንመገብ ይላል። የሆነ ነገር እንመገብ፣ እንመገብ ብላችሁ አንድ ላይ ማንበብ ትችላላችሁ። ግን ልክ እንደኔ ነው መጀመሪያ መቁጠር ብቻ ብቻ። እሺ፣ ቀጥሎ ደግሞ በጣም አሁንም በጣም ከዛ ግሩ ም ግ ስድስተኛ የረ ሁለተኛ ሩ የመ ስድስተኛ ም ግሩም ይላል። ይመስላል። ይህ ፊደል መ ከዚያ ስ ከዚያ ላ አዛ ል ይመስላል። በአንድ ላይ በጣም ግሩም ይመስላል። ይመስላል። ይህ ከዚያ መ ስ ስድስተኛ ነች። የለ አራተኛ መጨረሻዋ ል ስድስተኛ በአንድ ላይ ይመስላል። በአንድ ላይ ሲነበብ በጣም ግሩም ይመስላል። በጣም ግሩም ይመስላል ብላችሁ ታነባላችሁ ማለት ነው። እሺ ቀጥሎ ደግሞ ከአንንተ ከአንተ ን ከአንተ ተላላችሁ ከዚያ ጋ እና ር በአንድ ላይ ጋር ጋር ሁለቶችን ብቻ ጋር። እ ሄ ዳ ለ ሁ እ ሄ ዳ ለ ሁ በአንድ ላይ ከአንተ ጋር እሄዳለሁ በአንድ ላይ ስታነቡት፣ መጀመሪያ ከቆጠራችሁት ኋላ ሁለተኛ ዙር ደግማችሁ ስታነቡ ይቀላችኋል። ደግማችሁ ስታነቡት ይቀላችኋል። ከአንተ ጋር እሄዳለሁ ብላችሁ አንድ ላይ ማንበብ ትችላላችሁ። ከአንተ ጋር ከአንተ ብላችሁ ጋር ከዚያ እሄዳለሁ። እሺ መጨረሻው አ ሁ ን አሁን፣ መሄድ መሄድ አለብን አለብን፣ በአንድ ላይ አሁን አና ሁና ን መሄድ መፊደል ሄ አምስተኛ፣ ድ ስድስተኛ መሄድ አለብን። አፊደል ለ ስድስተኛ፣ ይህን ደግሞ ስድስተኛ፣ በአንድ ላይ አለብን አሁን መሄድ አለብን። በአንድ ላይ አሁን መሄድ አለብን ብላችሁ ሲጨርሱ አንድ ላይ አገጣጥማችሁ ማንበብ። በመጀመሪያ መቁጠር ቀስ ብሎ ከዛ መጨርሶ ማንበብ ካረጋችሁ፣ እርግጠኝነት አማርኛ ምትሞክሩ ተማሪዎች ፊደል ቆጥራችሁ ከጨረሳችሁ በኋላ ምትሞክሩ ድምፃቸውን የምትሞክሩ ተማሪዎች ይህ እንደዚህ ብታነቡ ረጅም ነገር ማንበብ ጭራሽ አይነታቸው ምግ በይዞ ረጅም ነው። በቃ አሁን አሁን የሚለው ቃል ብቻ መሄድ የሚለው ቃል ነው። አለብን የሚለውን ቃል ነው። በአንድ ላይ ግን ሶስቱን ስጨምር ስናነበው አሁን መሄድ አለብን ብላችሁ ማንበብ ከቻላችሁ ረጅም ጽሑፍ ማታነቡበት ምክንያት ምንም የለም ማለት ነው። ስለዚህ አሁን ይህን ጥቁሩን ጨረሱ፣ ከዚያ በቀዩ ደግሞ ላንብብላቸው። በቀዩ ደግሞ ይህ ብቻዋ ይህ የፊደል ስድስተኛ ናት፣ ይህም ስድስተኛ ይህ ብሎ ፈታኝ ፈታኝ ፈታኝ ነገር ነገር ነፊደል ገ ከዛ ነገር ከዚያ ነው ብሎ አለቀ። ነው ነገር ነው። በአንድ ላይ ይሄ ፈታኝ ነገር ነው። በአንድ ላይ ስታነቡት ይሄ ፈታኝ ነገር ነው። ፈጣን ብሎ ማንበብ ይሄ ፈታኝ ነገር ነው። ይሄ ፈታኝ ነገር ነው ብላችሁ በአንድ ላይ ተነባላችሁ። ግን ብቻ ብቻውን ይሄ ሲረራቅ አሁን ይሄ ፈታኝ ነገር ነው። አያይዛችሁ ተነብቡ። ይሄ ፈታኝ ነገር ነው ብላችሁ ታነባላችሁ። እሺ የቀጥሎ ደግሞ በጣም በጣም በጣም በፊደል ጣ እዚያ ም ር ቦ ኛ ል እ ፊደል ር ከዚያ ቦ መጨረሻ ቦ የዚያ የኛ ደግሞ እኛ እዚያ ል ባንድ ላይ ር ቦኛል። ባንድ ላይ በጣም ርቦኛል። በጣም ርቦኛል ብላችሁ ማንበብ መቁጠር ትችላላችሁ ማለት በጣም እርቦኛል ብላችሁ ታነባላችሁ። እሺ፣ ቀጥሎ በኋ ላ በኋላ የሚለው በከዚያ ከዚያ ይሃ ፊደል ይች ሃ ፊደል ዲቃላ ፊደል ወይ ደግሞ ውስብስብ የምትባለዋ ፊደል ናት። ይች ኋ የምትለዋ ስምንተኛዋ ከሃ ፊደል ስምንተኛ የምትገኘው ማለት ነው። በኋ ከዚያ የለ አራተኛ ኋ ላ ላ አራተኛ ማለት ነው። በኋላ ብሎ እ ል ከ ዋ ለ ሁ ልክ እንደዚህ አይነት ፊደሎች ትንሽ ከበድ ይላሉ። እ ል ከ ዋ ለ ሁ ሁ መጀመሪያ ይሆናል። እ ፊደል ል ከ ከዚያ ዋ አራተኛ ለ መጀመሪያ ሁ በአንድ ላይ ል ከ ዋ ለ ሁ ይሆናል ማለት ነው። በአንድ ላይ ከዚህ ጋር ሲነበብ በኋላ በኋላ ልከዋለ ሁ በኋላ አደከዋለው በአንድ ላይ ስታነቡት ማለት ነው። እሺ ቀጥሎ መስራት መስራት መስራት ይላል። እዚያ ስ ስድስተኛ ነች ራ አራተኛ ት መስራት፣ እንጀምርእንጀምር የምትለው ፊደል እ በዚህ በተናግራ ነው ተጠረው ነው ምትባት የአ ፊደል ናት እ ስድስተኛ ማለት ነው ጀምር በአንድ ላይ መስራት እንጀምር፣ በአንድ ላይ ስታነቡት መስራት እንጀምር፣ መስራት እንጀምር ብላችሁ ትጨርሳላችሁ ማለት ነው። ከዛ ቀጥሎ ተጨማሪ ተጨማሪ ተጨማሪ ብሎ ጊዜ ብቻዋን ጊና ዜ ጊዜ ምትለዋል። ይቺ በጣም ወሳኝ ቃል ናት። ባይዘዌይ ይች ጊዜ የምትለዋ ብዙ ቦታ ላይ የምትገኝ ናት። ጊዜ ነው ነኝ የሚሉ ፊደሎች በጣም ብዙ ቦታ ላይ ይገኛሉ። እና ጊዜ ጊዜ የምትለዋ የያዟት ጊዜ የምትለዋ ብዙ ቦታ የምትገኝ ፊደልናት ደግሞ ለብዙ ነገር የምንጠቀማት ጊዜ ጊዜ እያለን ምንጠቀማት ፊደል ናት። ጊዜ የምትለዋ ብቻዋል ከዚ እፈል ጋ ለሁ እፈል ጋ ፊደል ፈ እዚያ ል እዚያ ጋ አራተኛ፣ እዚያ ለ እዚያ ሁ በአንድ ላይ እፈልጋለሁ ይላል። ጨምረም ስናነበው ጨምረን ተጨማሪ ያለ ተጨማሪ ሪ ሶስተኛ ነች ተጨማሪ ጊዜ ጊዜ እፈልጋለሁ። በአንድ ላይ ተጨማሪ ጊዜ እፈልጋለሁ ብላችሁ ሙሉ ማን በማን መጀመሪያ ትቆጥራላችሁ፣ እንደነገርኳችሁ፣ አንድ ላይ ደግሞ ታነባላችሁ ማለት ነው። ተጨማሪ ጊዜ እፈልጋለሁ ትላላችሁ። ከዛ መጨረሻው ማ ረ ፍ ማ አራተኛ ረ መጀመሪያ ፍ ስድስተኛ ማረፍ እፈልጋለሁ። እፈልጋለሁ የሚለውን እዚህ ጋር ተመሳሳይ ነው። እፈልጋለሁ ከላይ ካነበባችሁት ከዚህ ጋር ደግሞ ይቀላችኋል ማለት ነው። በአንድ ላይ ማረፍ፣ ማረፍ እፈልጋለሁ፣ እፈልጋለሁ ማረፍ እፈልጋለሁ ማረፍ እፈልጋለሁ ብላችሁ ስትናገሩ ልክ እንደዛ ልበሽ ተስፋላችሁ ማለት ነው። መጨረሻው ማረፍ እፈልጋለሁ ይላል ማለት ነው። እሺ የዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል ማለት ነው። እናንተ ከኔ ጋር ጀምራችሁ ጨርሳችሁ ከሆነ በእርግጠኝነት ነገ ደግሞ በደንብ እንደምታሻሽሉ ተስፋ አደርጋለሁኝ። ይህ ቪዲዮ ደግሞ ይጠቅማችኋል ብዬ አስባለሁ። በደንብ ተከታተሉ ላይክ አርጉ ቪዲዮውን ሰብስክራይብ ደግሞ አርጎ አዲስ የሆናችሁ ለእኔ ስለሚጠቅመኝ ማለት ነው ለጓደኞቻችሁ እንግዲ ሸራፉላቸው እንደነገርኳችሁ በውስጥ መስመር ማጥናት የሚፈልጉ ካሉ በግል እናስጠናለን በሳምንት አምስት ቀን በቀን አንዳንድ ሰዓት በኦንላይን ማለት ነው በኢሞ በቴሌግራም በዋትሳፕ በጎግል ሚት ብቻ እናንተ ሊመቻችሁ ፕላትፎርም ትጠቀሙትን እኛ እንጠቀማለን በዚያ እናስጠናቸዋለን ማለት ነው በቅርቡ አማርኛ ማንበብ ትችላላችሁ። በጣም ቀላል ነው። ደውሉልን። እኛ በቅርብ ቀን አማርኛ እንድትችሉ እናግዛችሁልን ማለት ነው። ዛሬ ይዞ የመጣው ቪዲዮ ይመስላል። በሌላ ቪዲዮ ተመልሼ እስከምመጣ መልካም ቆዩ። ቻው